የአዲስ አበባ ከተማ ስራ አስኪያጅ ጽህፈት ቤት በመዲናዋ የአደጋ ተጋላጭነት ለመቀነስ ያለመ ምክክር ከባለ ድርሻ አካላት ጋር አካሂዷል። በአዲስ አበባ ከ ሶስት መቶ ሰባ በላይ ለተፈጥሮና ሰው ሰራሽ አደጋ ተጋላጭ የሆኑ ቦታዎች መኖራቸውን በምክክሩ ተገልጿል። አዲስ ከተማ፣ ልደታና ቦሌ በከፍተኛ ሁኔታ ለአደጋ የተጋለጡ ስፍራዎች በብዛት የሚገኙባቸው ክፍለ ከተሞች መሆናቸውም ተጠቁሟል። ሀሴት ኃይሉ አዲስ አበባ ለአስር የተፈጥሮና ሰው ሰራሽ አደጋዎች ተጋላጭ መሆኗ በጥናት መረጋገጡ ተገለጸ። የአዲስ አበባ ከተማ ስራ አስኪያጅ ጽህፈት ቤት በመዲናዋ የአደጋ ተጋላጭነትን ለመቀነስ ከባለድርሻ አካላት ጋር ባካሄደው የምክክር መድረክ ነው። በከተማዋ ከ370 በላይ ለተፈጥሮና ለሰው ሰራሽ አደጋ ተጋላጭ የሆኑ ስፍራዎች ስለመኖራቸው የተገለጸው። ውስጥ የተለያዩ አደጋዎች ቢኖሩ በዋነኝነት ግን አስር አደጋዎች እዚህ ከተማ ላይ እንዳሉ በጥናት የተረጋገጠበት ሁኔታ ለማለት ነው። እነዚህ አስር አይነት አደጋዎች በጥናት ከተደረጉ በኋላ አመራሩ ከፍተኛ አመራሩ ሁሉም ከላይ እስከታች አደጋውን ለመቀልበስ የተለያዩ ስራዎችን ሲሰራ ቆይቷል። ቢሰራም ግን እስካሁን አደጋው እየቀጠለና እየጨመረ ያለበት ሁኔታ መሆኑን ለማስቀመጥ ሞክረናል ማለት ነው። አስር አደጋ ቢኖርም በዋነኝነት ግን በተለይ ከዚህ ክረምት ጋር ፌስ ሊያደርጉን የሚችሉ አደጋዎች የጎርፍ አደጋ ወደ 131፣ የእሳት አደጋ 156፣ የመሬት መሸራተት 157፣ የትራፊክ አደጋ 28፣ የካብ አደጋ 6፣ በአጠቃላይ 378 አደጋዎች ለ378 አደጋዎች ተጋላጭ የሆኑ ቦታዎች የተለዩበት ሁኔታ አለ ማለት ነው። በጥናቱ አዲስ ከተማ ልደታና ቦሌ ክፍለ ከተማ በከፍተኛ ሁኔታ ለአደጋ የተጋለጡ ስፍራዎች በብዛት የሚገኙባቸው ክፍለ ከተሞች መሆናቸው ተጠቁሟል። በአንጻራዊነት አነስተኛ የአደጋ ስጋት ያለባቸው ክፍለ ከተሞች ደግሞ የካና አራዳ ናቸው ተብሏል። አዲስ ከተማ ለጎርፍ 16 ቦታዎች የተጋለጡ ናቸው፣ ለሳት 30፣ ለመሬት መንሸራተት 14፣ የትራፊክ አደጋ 10፣ በአጠቃላይ ሰባ ቦታዎች ለአደጋ የተጋለጡ መሆኑን እናያለን ማለት ነው ከሁሉም ክፍለ ከተማ እዚህ ቁጥሩ የበዛ ነው። ልደታም አጠቃላይ በጎርፍ 19 ቦታዎች ላይ ከፍተኛ አደጋ ተጋላጭነት አለባቸው። ለእሳት 14 ቦታዎች ላይ፣ መሬት መንሸራተት 12 ትራፊክ አደጋ ሁለት አጠቃላይ ድምር ግን ወደ 47 አካባቢዎች ላይ ለአደጋ የተጋለጡ መሆኑን ነው እያየ ነው ማለት ነው። የካ ሰባት ለጎርፍ አምስት ለእሳት መሬት መንሸራተት ሁለት ትራፊክ አደጋ አንድ አጠቃላይ ወደ አስራ አምስት አሉ ማለት ነው። ጉለሌ ጎርፍ ዘጠኝ፣ እሳት ዘጠኝ ዘጠኝ ናቸው እነዚህ ዘጠኙ ለሁሉም ተጋላጭ ናቸው ማለት ነው። ስናይ ቁጥራቸው ትንሽ ሊሆን ይችላል ግን አንዱ ለሶስቱም ተጋላጭ ነው። አንዱ ባይኖር አንዱ ሊኖር ይችላል ብለን ፕሮባቢሊቲውን ማየት ያስፈልገናል። አራዳን በምናይበት ጊዜ ጎርፍ ስምንት አለ፣ እሳት አስራ ሦስት መሬት ሁለት ትራፊክ አደጋ አራት፣ አጠቃላይ ሀያ ሰባት ነው ማለት ነው። የአዲስ አበባ ከተማ አስተዳደር የእሳትና አደጋ ስጋት አመራር ኮሚሽን በክፍለ ከተሞቹ የሚስተዋሉትን ችግሮች ለመቅረፍ የእርምጃ አቅጣጫዎች ተለይተው መፍትሄዎች ተግባራዊ እየተደረጉ ይገኛሉ ብሏል። ትልቁ ስራ ሰባ ሰማንያ ፐርሰንት መሰራት ያለበት መከላከሉ ላይ ነው። ውጤትም የሚያመጣው እሱ ነው። ሰላማዊም እሱ ነው። ስንከላከል አደጋ ሳይደርስ ምንም ላይ ስለሚችላል ስለአደጋ ለአደጋ ተጋላጭ የሆኑ ቦታዎች ብለን የለየናቸው ወደ 378 አካባቢ ናቸው። እነዚህን ለመፍታት የሄድንበት ሙሉ ለሙሉ የተፈቱ በመፈታት ሂደት ላይ ያሉትን በምናይበት ጊዜ ገና ሃምሳ ፐርሰንቱንም ጭምር አልፈታም። ገና መቶ ሰባ ላይ ነው ያለ ነው ማለት ነው። ስቲል አሁንም የተጋላጭነት መጠናችንን መቀነስ ያልቻልንበት በዘላቂነትም ይህን ችግር ለመፍታት ምቹ ሁኔታ አልፈጠርንበት ሁኔታ እንዳለ ማየት ይቻላል። የምክክሩ ተሳታፊዎች በየክፍለ ከተማዎቹ ለአደጋ የሚያጋለጡ ስፍራዎች መኖራቸውን በመጥቀስ ነዋሪዎችን ከስፍራው ለማስለቀቅ ከካሳ ክፍያ ጋር የተያዙ ችግሮች፣ ለነዋሪዎች ዘላቂ የመኖሪያ ስፍራ ከማቅረብ እንዲሁም ተፈጻሚ ከማድረግ አንጻር ክፍተቶች አሉ ባይ ናቸው። ካሳ ምትክ እንዲመቻችላቸው አክሰፕት ተደርጓል። ግን ደግሞ ካሳ ከፍሎ ምትክ ሰጥቶ ከማንሳት አንጻር ሰፊ ችግር ነው ያለው እና እሱ አካባቢ ላይ ትኩረት ሊደረግበት ይገባል። የአደጋ ስጋት ናቸው ተብሎ ተለይተው ለተቋማትም ጭምር ተሰጥቶ ተቋማት ምላሽ ያልሰጡባቸው የማቅለያ እርምጃ የተወሰደባቸው አካባቢዎች አሉ። ባለድርሻ አካላት ሚናቸው መወጣት አለባቸው። በርካታ ነዋሪዎችን ከመኖሪያቸው አውጥተን በወጣት ማዕከላት፣ በትምህርት ቤቶች አቆይተናል፣ ግን ደግሞ ክረምቱ ሲያልፍ ተመልሰው ወደ ቤታቸው ገብተዋል። አሁንም ክረምት እየመጣ ነው የምናወጣቸው ነው ማለት ነው እና በዚህ መንገድ ነው ወይ መቀጠል ያለ በሚለው ነገር በደንብ መታየት አለበት። በወንዝ ዳርቻ የምናነሳቸው ቤቶች አሉ። ይህን ችግር ሊፈታ የሚችለው ቤቶች ነው። ስለዚህ እዚህ አካባቢ ላይ ያለውን ማየት እናቶ ደግሞ የአክሽን ውስጥ መሄድ ያስፈልጋል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ወንድሙ ሴታ በበኩላቸው በወንዝ ዳርቻ ኑሯቸው ለሚገፉ የማህበረሰብ ክፍሎች ዘላቂ መፍትሔ ለማበጀት የቅድሚያ ቅድሚያ ተሰጥቷቸው ይሰራል ብለዋል። በተጨማሪም የህብረተሰቡን ተሳትፎ በማሳደግ የአደጋ ስጋትን መቀነስ እንደሚቻል ተጠቁሟል። እንሰራቸው የቤት ልማት ፕሮግራሞቻችን በህብረተሰቡ ተሳትፎ በተለያዩ ኢኒሼቲቮች የምንሰራቸውን የቤት ልማት ፕሮግራሞቻችን አድሬስ የሚያደርጉ ዝቅተኛና መካከለኛ ገቢ ያላቸውን የህብረተሰብ ክፍሎች ነው ግን ደግሞ ከነዚህ ውስጥ የቅድሚያ ቅድሚያ ማግኘት ያለባቸው ሰዎች እነማን ናቸው የሚለው በምናይበት ጊዜ በከፍተኛ ሁኔታ ለአደጋ ተጋላጭ የሆኑ የህብረተሰብ ክፍሎቻቸው ነው። የህብረተሰብ አቅም በጣም መጠቀም አለብን። በሁለት ሶስት ነገር ማለት ነው። አንዱ የመጀመሪያ እምሮ ላይ መስራት አለብን። ህብረተሰብ ካላመነ አደጋ ነው ብንለው አሁንም አይቀበልም። ሰፈሩ ላይ ያለው አደጋ ምን ሊያደርስበት እንደሚችል በደንብ የግንዛቤ ስራ መፍጠር አለብን። ሁለተኛ የተለቀቁ ቦታዎች ላይ ሌላ ሰው እንዳይገባበት መልሶ ወደዛ ወደ አደጋ እንዳይገባ ደግሞ ጥበቃም ልናደርግ ይገባል።